በአንጅ ቤት ሙድ ለመያዝ መጣሽ፣ ሙድ ተያዘብሽ። ደንግተሻል አይደለ? እግዚአብሔር እንደምት እንዳያዛ ሴት እንደሚጮር ስታይ፣ ክርስቲያኖች። እሺ፣ ይቅርታ አንድ ጥያቄ አለኝ። እሺ፣ ጥያቄሽ ምንድን ነው? ያለ አባት ይገለጣል አይደል? ያለ አባት ይገለጣል የሚል የለም ሲባል፣ እንደዚህ እንደ ሰው እግር ሳይሆን አላህ ስብሃነ ተዓላ

እኔን የሚመስል ማንም የለም እያለ ይናገራል። እኔ እሰማለሁ እኛ ያለው እያለ አምላክ መስሚያና ማየቻ እንዳለው ሁሉ ከኛ ከፍጥረታት ጋር በፍጹም እንደማይመሳሰል ከዳሌ ከለው ሲፈቱ ቀድር ከፍጥረታት ጋር የማይመሳሰል ይር አለ። እሺ በዚሁ ጋር እግዚአብሔር ብድት አለው ይላል መጽሐፍ ቅዱስ። ምን ታያለሽ? ጥያቄ ሁሱ ያለ አባት ሲገለጥ የቀረ አካል የለም አለለም ማለት ነው። መጀመሪያ ያለ አባት ይገለጣሉ ብዬ ጠየቁ።

እግዚአብሔር ብብት አለው ይላል መጽሐፍ ክብስ። እግዚአብሔር ብብት አለው። አንድ ማርታ የእኔን ለምን አትመልስልኝም? ብዙ ስንት አካል ስለዚህ አካል አለው ማለት ሌላም አካል የቀረ አካል አለ። እሺ በአቱ ይመለካል ወይስ አይመለክም? አላህ ሱብሐነሁ ወተዓላ አንድ አውላፈ በመለኮታዊ ባህሪው ይመለካል። አነስንጨረሰል እግዚአብሔር ብብት አለው ይለናል መጽሐፍ ክብስ። ብብት አለው የለውም? አይኔ ስለ መጽሐፍ ቅዱስ ብዙ ማለቅ ካላወቅሽ፣ በቃላሳይስ ሳይስ ችግር የለም። አዳምጭ ሺ እግዚአብሔር ብብታለው ማሳያቸው። አንድ ጊዜ ልጆች ተከታተሉ። እሷ ስለማታውቀው በዚህ መንገድ ታያለች። ሰው ልክ እንዲሁ አፍንጫ አለው፣ ልክ እንዲሁ አይን አለው፣ ልክ እንዲሁ እጆች አሉት፣ ያጨበጭባል። እግዚአብሔር እግዚአብሔር ያጨበጭባል ልክ ጉዙ ፍጹም ሰው ፍጹም አምላክ ነው ብለን እናምናለን። ኢየሱስ ክርስቶስ አይደለም፣ በስጋ ሳይገለጥ በፊት ነው ማ ክርስቶስ ነው። ችግር የለም፣ እሱ ሁሉ አካል አለው። ነገር ግን የምናገረው በብሉ ኪዳን ሲመለክ ስለነበረው አምላክ ነው። ከንፈሮች አሉት፣ በከንፈሮቹ ያፏጫል እግዚአብሔር። ምንት ያለች ከንፈር አለው እግዚአብሔር። ከንፈሩ ይመለካል። እግዚአብሔር አፍንጫ ለአፍንጫ ይመለካል እግዚአብሔር እጆች አሉት። በእጆች ያጨበጭባል። እጆች ይመለካሉ። ስንት አምላክ ናቸው? እንዲ አይነት ፍልስፍና ስንገባ እስኪራ እንደዚህ፣ ስለ መለኮታዊ ስለ አምላክ ማነት ብጠይቆ የተሻለ ነው። ስለ ንያት መንገድ ብጠይቆ የተሻለ ነው። ይሄ ላሳይ፣ እግዚአብሔር እነዚህ ሁሉ አካሎች እንዳሉት ማለት ነው። እዚህ ጋር ምን ይላል? በዚያም ቀን ይላል፣ በዚያም ቀን እንዲህ ይሆናል። እግዚአብሔር በግብፅ ወንዝ ዳርቻ ያለውን ዝንብ በአሶር አገር ያለውን ንብ በፉጨት ይጠራል። እግዚአብሔር ዝምቦችንና ልቦችን ይጠራል በፉጨት። እኔ ድዝጋ በዚያን ቀን እግዚአብሔር ከወንዝ ማዶ በተከራየው ምላጭ። እግዚአብሔር ምላጭ ይከራያል። በአሶር ንጉሥ የራሱን የእግሩን ፀጉር ይላጨዋል። ምላጩም በፂሙን ደግሞ ይበላል ይላል። ያሰላ ፂሙን ምላጭ ተከራይቶ ይላጫል። እግዚአብሔር ያወሰላ እግዚአብሔር ከወንዝ ማዶ በተከራየው ምላጭ ያገኘ መጽሐፍ ቅዱስ ላይ ኢሳያስ ምዕራፍ ሰባት ቁጥር ሀያ ላይ ግን እኮ የሆነ ማብራሪያ ሊኖረው ይችላል። እኔ ብዙም ስለማላውቅ ነው። ቃል በቃል እየተናገረ ነው። ይህ ቻ አይደለም። ልክ እርጉዝ ሴት ምጥ እንደያዛ ሴት ይጮሃል ይላል። ምጥ የያዛ ሴት ሲጮኸታች ታውቃላችሁ። በጣም ኃይለኛ ጮኸት ነው አደላ። ልክ እንደዛቸው እንደሚጮህ እግዚአብሔር ይናገራል። መጽሐፍ ቅዱስ ኢሳያስ ምዕራፍ ሁለት እዛ ቀረ እስከ ዛሬ ዝም ብያለሁ እንችላል። ከዚህ በኋላ ግን ያው እግዚአብሔር እንደ ኃይል ይወጣል፣ እንደ ሰልፈኛም ቅንዓት ያስነሳል፣ ይጮኋል፣ ድምፁንም ያሰማል፣ በጠላቶችም ላይ ይበረታል። ከድሮ ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ። አሁን ምጥ እንደያዛት ሴት እጮሃለሁ፣ አጠፋለሁ፣ በአንድነትም እጨርሳለሁ። ምጥ እንደያዛት ሴት እጮሃል እግዚአብሔር ምጥ እንዳያዛ ሴት ይጮሃል እግዚአብሔር ማለት ነው። እግዚአብሔር ልክ እንደ ነቀዝ ነው ይላል መጽሐፍ ቅዱስ። ምን ታያለሽ ማርታ? ሶ እኔ ጠየኩ። እኔ አሁን ከስር ወኛ እየተከታተልኩ ነው። በእርግጥ እየሰማኝ ነው፣ ግን እየጠየኩ ያው እነዚህ እኔም ለኤፍሬም እንደ ብል ለይሁዳም ቤት እንደ ነቀዝ ሆኛለሁ ይላል እግዚአብሔር። እግዚአብሔር ነቀዝ ነው እንደመርተው? ነቀዝ ከላይ እስኪ ከላይ ምን ይላል እስኪ። ችግር የለም ያ እናነበዋል፣ እናነበዋል። ከስንት ጀምር ላምጥልሽ? ከመጀመሪያው እስኪ ያና የይሁዳ ለቆች ድንበርን እንደሚነቅሉ ሆነዋል። እኔም መዓቴን እንደ ውሃ አፈስባቸዋለሁ እያለ እግዚአብሔር እየተናገረ ነው። ኤፍሬም ከትእዛዝ በኋላ መሄድን ወድሃልና የተገፉና በፍርድ የተጎዱ ሆኗልና እኔም ለኤፍሬም እንደ ብል ለይሁዳም ቤት እንደ ነቀዝ ሁኛለሁ እያሰላ ሌላም በጣም በርካታ ነገራቶች አሉ። እግዚአብሔር እጆች ያሉት በእጆቹ ያጨበጭባል ይላል። በጠየኩህን ጥያቄ ግን አልመለስክልኝም። አላህ አካል አለው እየቀረም አልከኝ። ስለዚህ እንግዲህ ሙድ ረባ ያዝ መጣሽ ሙርታ ያዘብሽ። ደንግተሻል አይደል? እግዚአብሔር እንደምት እንዳዘፍት እንደሚጮህ ስታይ ክርስቲያን